በአዲስ ቪዲዮ መጥቻለሁ። ይህንን ቪዲዮ በላይክ ጀምሩ። አሁን ላይ ቢኒን እያሰቃየው ያለው ማን እንደሆነ ታውቋል። ይህ አቤል እኮ በፊት ምን ሁለተኛ የአፌት ሞኔን እንዳትዘናጉ ሲል እና ሲፎክር ነበረ። ነገር ግን ፖሊሶቹ ደግሞ የአፌትን ጠርጥረውት ነው የጠየቁት ማለት ነው። ሲጠይቁት እኔ የማውቀው ነገር የለም ግን ከየትም ፈልጌ ያስመጣልሃለሁ ብሎ በቂ መልስ ለፖሊሶቹ ያፌት መለሰላቸው ማለት ነው። እናም አሁን ላይ ለካም ያለበት ሁኔታ ይህንን ችግር ያደረሰበት አቤል ነው ማለት ነው። አሁን ላይ አቤል ቢኒን በጣም እያሰቃየው ነው። አፉን አፍኖ እግሩን አስሮት፣ እንዲሁም ደግሞ በጭንቅላቱ እንደምናየው ደም እየፈሰሰበት ነው ማለት ነው። አቤል ከያፌት ምንም አይተናነስም እና ሁለተኛ ያፌት በሉት ማለት ነው ምንም የሚተናነሰው ነገር የለም። ተንኮሉ ጭራሽ የባሰ ነው። የሚገርማቸው ነገር ሰላም ሰላም፣ ውድና የተከበራችሁ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋ ሁሉ ሰላም ነው፣ እግዚአብሔር ይመስገን። ያላችሁበት ስፍራ ሰላማችሁ በዘ ተረፍ ይበል። ለዚህ ቻይናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ይዤ የመጣው አዳዲስ ቪዲዮና አዳዲስ መረጃዎች ወደ እናንተ እንዲደርስ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመንካት ተቀላቀሉ ማለት ነው። እናም ቪዲዮን እስከ መጨረሻ ለመከታተል ሞክሩ ማለት ነው። አሁን ላይ ቢኒ በምን አይነት ሁኔታ እንዳለ እየተሰቃየም እንደሆነ የምነግራችሁ ይሆናል። ጽዮንም ሆነች ገነትም ሆነች በቢኒ ምክንያት ነው እራሳቸውን ስተው የወደቁት። እናም እንደምናውቀው ዳግምም አጎቴ አጎቴ እኮ ሞተ ተብሎ ለጽዮን ሲነገር፣ ጽዮን ራሷን ስታ ወደቀች። እኔ ቢኒ በእኔ ምክንያት ቢሰባበርም እኔን ቢጠላኝም ቢጸየፈኝም፣ ነገር ግን እሱ ለእኔ ስል መጠንከር አለበት። እኔ ሰብሬዋለሁ፣ ቢኒን ጎድቼዋለሁ። ነገር ግን እኔ በጣም ነው የማፈቅረው ወንድሜ ቢኒ ካለበት ሬሳውንም ቢሆን አምጣልኝ። እኔ ያለሱ መኖር አልችልም። ቢኒ ከሌለ እኔ ራሴ ሞታለው ብላ ስታወራ ናታን ግራ ተጋባ እና ራሷን ስታ አሁን ላይ ተኝታለች፣ ታማለች። ፂሆን ራሱ ማለት ነው በቢኒ ምክንያት በጣም ነው የተጎዳችው። እንዲሁም እኔ መተኛት አልፈልግም እንዶ፣ ምናልባት እንኳን ምናልባት እንኳን ወርውረውት እንደሆነ ሄደን እንፈልግ፣ ቤዛ እባክሽን፣ እባክሽን ስለምንሽ ብላ ስትላት ቤዛም ደግሞ ለእሷ ስትል አንድ የቆሻሻው መሀል ጎርፍ መሀል ሄደው ቢፈልጉ ቢፈልጉ አጡት ማለት ነው። በስተ መጨረሻም እኔ እኮ በጣም ነው የማፈቅረው፣ በጣም ነው የምወደው ቢኒ ማጣት አልፈልግም። ፍቅሬን ራሱ አልገለጽኩለትም። እሱም ያፈቅረኛል፣ ነገር ግን በተፈጠረ ነገር ላይ በእኔ አዝነዋል። ልቡ ተሰብሯል፣ እያለች ወንድሜ እባክን ካለበት ሬሳውን ቢሆን አምጣልኝ ብላ ስታለቅስ፣ እኔ የትም ይሁን የትም ይሁን እኔ አመጣለሁ። ደግሞ ይሄ ወሬ እንጂ በፍጹም ቢኒ አይሞትም እባክሽን እህት ተረጋጊ፣ ቢላትም እኔ እንዴት ነው የምረጋገው? ዳግም እኮ ሞቷል ብሎ የነገረኝ ዳግም ራሱ እኮ ራሱን ስቷል። ገኒም እራሷን ስታለች ብላ እሷ ራሱ እኮ ራሷን ስታለች። የሚገርማችው ነገር እያለቀሰች ነው። በቃ ምንም የምታውቀው ነገር የለም። ቢጠሯት ቢጠሯት ቢጠሯት፣ በስተመጨረሻ ከተረጋጋች በኋላ አረጋግተዋት ነው መናገር የቻለችው። እናም እየተናገረች የቻለችው ምንድነው እባክን እባክን ወንድሜ እኔ እኮ ቢኒን በጣም ነው የማፈቅረው እኔ ቢኒን አጥቼ መኖር አልችልም። ከየትም ፈልጋችሁ አምጡልኝ። እኔን እሺ ሲያ አይጠነክርም። ለነገሩ እኔ ሰባብሮ የለ በእኔ ምክንያት ተጎድቶ የለ ከእንግዲህ እኔም ቢያየኝ ይጠላኛል እንጂ እኔ እኮ አፈቅረዋለሁ። ያለ እሱ እኮ ህይወቴ ባዶ ነው አላለችም። የሚገርማችሁ ነገር ከባድ ነው። በዛን ሰዓት ግልጽ አድርጋ ሳትናገር ቀርታ አሁን ደግሞ ይሄ ጉዳት ሲደርስበት ያለውን ነገር ፍርጥርጥ አድርጋ ተናገረች ለወንድሟ። በፊት እኮ አልተናገረችም ለናተን። የሚገርማችሁ ነገር ከባድ እኮ ነው። ፍቅር እኮ አይነ አውጣ ነው። ከባድ ነው በቃ መድፈር የማትፈልጉትን ነገር ሁላ ያስደፍራችኋል ማለት ነው። እናም ቢኒ ላይ በደረሰበት ድንገተኛ እንደዚህ መሆን በጣም ከባድ ነው። ቢያፈላልጉትም ቆሻሻ ስር ቢጥሉ ምናልባት ገላው ጥለውት ይሁን እንዲህ ብለው ቢፈልጉ ወዲህ ብሉ፣ ወዲህ ብሉ፣ በስተ መጨረሻ ቢኒን ሊያገኙት አልቻሉም። ነገር ግን ያ ፌት ከዚህ በፊት ያው ቶሎ ማጥፋት ማስወገድ አለብኝ በሚለው ሁሉም ያውቃሉ፣ ሰምተዋል እናም ያፌት ይሆናል በሚለው ተጠራጥረው ፖሊስ ቢልኩም ተመርማሪዎች እስከ ቤት ድረስ ሄደው እንፈልጋለን ሲሉት እኔ ምንም ያደረግኩት ነገር የለም፣ ግን ኬትም ላመጣላችሁ ይችላለሁ፣ ግን እኔ ምንም ማውቀው ነገር የለም ብሎ ክርር አለ ማለት ነው። በነገራችን ላይ እኔም ያፌት ነው ይመስለኝ፣ አሁን ላይ ለካም ሁለት ሁለት ቁጥሩ እንትና ነው፣ ለካም አቤላ ነው። እና ከያፌት የሚተናነሰው ነገር የለም። በነገራችን ላይ በባለፈው ምንድን ያለው የፍራታ ወንድም ዳግም ለጽ አራንች እሱ እኮ አለ፣ እሱ ሁለተኛ ያፌት ነው። ከያፌት ምንም የሚተናነስ ነገር የለም ብሎ ሲያወራ ሰምቼ ነበር። የሚገርማቸው ነገር አሁንም፣ እኔ ሁሉም ሰው ያፌት ብሎ ነው የጠረጠረው። ያፌትም እኔ ማውቀው ነገር የለም ግን ከየትም አመጣላችኋለሁ ሲል በስተመጨረሻ ከያፌት ጋር የሚሰራ የስራ ባልደረባው ደግሞ የት ብለን ነው የምንፈልገው? በህይወት እስኬት ነው የምናገኘው ከሌለስ ብሎ የፌትን ሲያናግረው፣ እንዴ በህይወትማ መኖር አለበት ከየትም ከየትም ብለን አግኝተን ማስረከባለን። አለበለዚያ ያው ምክንያቱም እንደ መጀመሪያው መጀመሪያ ታስሮን የተፈታው ያፌት አሁን ላይ ግን ከታሰረ አይፈታም። ምክንያቱም በቢኒ ምክንያት ከታሰረ የሚፈታም አይመስለኝም። እና አስጠንቅቀውታል፣ ከየትም ከየትም አምጣ ብለውታል። እሱም ከየትም ከየትም እኔ ያመጠዋለሁ፣ ከሞተ ቢሞት ራሱ ሬሳውን አመጣላቸዋለሁ ሲል አይ እኛ የምንፈልገው በህይወት እንጂ የሞተ ምን ያደርግልናል? ብለዋል እና አሁን ላይ ለእሱም ስጋት ሆኖበታል። ያው ከባድ ነው። እናም ደግሞ አቤላ ማንም ሰው ሳያቅ ነው በጭለማ እየሄደ እየቃወረ የሚያሰቃየው። ባለፈው የገዛ ያክስቱን ልጅ ያፌትን እንደዛ በቢላን የወጋው የሚገርማቸው ነገር፣ ከዛም በኋላ ናታን ነው ብሎ ያፌት ሲጠረጥር አንዴ ቢኒ ነው ያለ ሲጠረጥር በስተመጨረሻ ላካም የገዛ ክስቱ ልጅ ሆኖ ይሄንን ጥቃት ያደረሰበት። አንደኛ አሁን ደግሞ የአፌትን ሲጠረጥሩ በመሀል ቢኒን ያጠቃው ማን ነው? ቢኒን ያጠቃው አቤላ ነው። የክፋቱ ጥግ ማለት ነው። አቤላ ቢኒን ያጠቃበት ምክንያት ቢኒና ፂሆን በጣም ነው የሚፋቀሩት፣ በጣም ነው የሚዋደዱት። ይሄን ሁሉ ነገር በደንብ ያውቃል። ነገር ግን ባለፈው ፂሆን ያልሳመችውን ኢዲት አርጎ ፎቶ ሲልክለት አንተ ቆሻሻ አገኝሃለሁ ሲለው ነበረ፣ ሲዝት ነበረ ቢኒ ማለት ነው እናም ስለ ዛተው አሁን ላይ በስተመጨረሻ በጣም ጨለማ ነበረ። ማታ ነው፣ ስልክ እያናገረ ቢኒ እየመጣ እያለ ከኋላው ተከትሎ መጣና ጭንቅላቱን አለው ማለት ነው። ከዛ ቢኒ ራሱን ስቶ ወደቀ። እናም ከጭንቅላቱ በጣም ብዙ ደም ነው የፈሰሰው። ራሱን ስቶ ስለነበረ ተሸክሞት ይዞት ሄዶ ምን አደረገ አገተው። እንደዛ ጭንቅላቱን ቀውሮት በጣም ያሳዝናል። እንደዛ ደሙ የተንጠባጠበ ወስዶ አፍኖት አፉን አስሮት አያችሁት። የአቤላ የክፋቱ ጥግ በጣም ነው የሚገርመው። እና ተንኮሉ የሌለ ነው በቃ እስከ ጥግ ነው ተንኮሉ። ጭራሽ ከያፌት ብሶ ቁጭ። የሚገርማችሁ ደግሞ የሚያጠቃው ወይ በጨለማ ማንም በሌለበት። በቃ ሰላም አለ ብላችሁ ያው አንዳንዴ ሰላም አለ ብለን ፈታ ዘና እያልን የምንመጣበት ጊዜ የለም። አሁን ቢኒ ምንም የሚያስበው ነገር የለም። ስልኩን እያናገረ ኖርማል መጀመሪያ እንደሚመጣው እየመጣ ነበር። ነገር ግን እግሩን ጠብቆ ጭንቅላቱን አለው። እናም ራሱ ተወደቀ። በጣም ብዙ ደምን የፈሰሰበት። እናም አሁን ላይ ምን ቢያደርግ ጥሩ ነው? ራሱ ይሄንን ጉዳት እንዳደረሰበት ፊቱን እንዲህ ሲጋልጥ ለካም አቤላ ነው። ምክንያቱም ከዚህ በፊት ቢኒ ዝቶበት ነበረ፣ ያልሆነ የሀሰት ፎቶ ፂ ያልሳመችውን ስማኛለች በሚለው ኤዲት አድርጎ ሲልክ። ምክንያቱም ቢኒና ፂ እንዲለያዩ ይፈልጋል አቤል ፂን ስለሚወዳት ማለት ነው እናም ደግሞ ቢኒ ደግሞ ፂን ያፈቅራታል። ፂ ደግሞ ቢኒን ታፈቅሯለች። አቤልን አትወደውም። አቤል ደግሞ ስራው ተንኮል ብቻ ነው የሚገርማችሁ ማለት ነው። ግን በስተመጨረሻም አሁን ላይ መቼም ቢሆን ቢኒ ከዚህ ከታገተበት ይውጣ ይዳን እንጂ መቼም መቼም መቼም የሚፋቱ አይመስለኝም መቼም ቢሆን ማለት ነው። እና ሁሌም በጨለማ ነው የሚያጠቃው አቤል የሚባለው ይገርማል ማለት ነው። እናም እንደዛ ሆኖ ሳለ ኤፉ ደግሞ ያፌትን እኮ ያንተ በባለፈው ታስረሃል የሚባለው ነገርስ ስትለው፣ ማን የነገረች ስለምንድን ነው የምታወሪ? አረ እኔ አልታሰርኩም ብሎ ድርቅ ነው ያለው። ለምን ለእሷ ስራ በዝቶብኝ ነው ያደርኩት ነው ያለው። የሚገርማቸው ነገር ነገር ግን ዞሮ ዞሮ እሷ ትሰማለች። የሰማችው ከማን ነው? ገኒ ጋ ሄዳ ነበረ። ገኒ ደግሞ ራሷን ስታ ተኝታለች። አሁን ላይ በቢኒ ምክንያት ራሷን ስታ የወደቀችበት ምክንያት ያው ሎሊት ባለፈው ከሞት አፋፍ አይደል ሄዳ ያነችው እሷም ከሞት አፋፍ ሄዳ ያነችው ሰሞኑም ምን እንደተፈጠረ አላውቅም እና ከሞት አፋፍ ድና አሁን ላይ ያው አልተሻላትም በጠና ታማን ያለችው ግን ወሬውን አሁንም አታቆምም ተንኮሎ አሁንም ቀጥሏል እንደዛ ታማኝ ያለች ጥፍሮቿን እንዳለ ተነቃቅሏል የቀረውን ጥፍር ነው የምነቃቅልልሽ እባክሽን አርፈሽ ተቀመጪ ስትል ነበር ፂሆን ተናዳለች ለራሷ ከዛ ምን ብትሆን ትሩ ነው እንደዛ እያመማት እየተጎተተች ሄዳ ስልክ ደውላ ለገኒ የሆነ መርዶ ልነግርሽ ነበር እኮ አልሰማሽም እንዴ? የአንቺ ዘመዶችሽ እኮ አይነግሮሽም እኮ፣ ራስ ወዳጆች ናቸው። አትልም ደና፣ ምርጥ ደና ነገር እንደሚያስተላልፍ ሰው በስተመጨረሻ ምንድን ነው እሱ ደግሞ። አንቺ ደግሞ ወረኛ የምትናገሪ ከሆነ ተናገር አለቻት ገኒ። ከዛም በኋላ እንዴ ቢኒኮ ሞተ ሲባል አልሰማሽም? ምን አለች እንግዲህ፣ አው ሰምተሻል። ምን ሆንሽ ሴትዮ እያለቻት ራሷን ስታ ወድቃለች። ዳግም እኮ ያውቃል አልነገራትም። ናታንም ስልክ ደውሎ ነበር አልነገራትም። ምክንያቱም ራሷ እንዳትስት እንዳትጎዳ። ይቺ ቀልቃላ ደግሞ ሮጣ ሄዳ ነገረቻት፣ ራሷን ስታ ወደቀች። ከዛ ዳግም ምግብ ሰርቶ ቁርስ ሰርቶ እናቱን ሊያበላ ሲመጣ ገኒ ራሷን ስታለች የለችም። በስተመጨረሻም ጎረቤትን ጠርቶ አክም ቤት ወስዷት ትንሽ ተሽሏት ወደ ቤት ይዟት መጥተዋል። እናም ኤፍራታ ደግሞ መታ ነበር። ገኒንም ሰላም ብላት እናም ደግሞ ዳግምንም ሰላም ካለች በኋላ እህቴ ለጥየቃ መምጣትሽ ራሱ ትልቅ ነገር እኮ ነው አለ ማለት ነው። እና ማረ ችግር የለውም ገኒ ደግሞ ሲትሻላት የምናውረው ነገርም አለ አለች ማለት ነው። ገኒ አይኗ ወደዛ ወደዚህ ታደረጋለች እንጂ አትናገርም። ምክንያቱም በጣም ተጎርታለች በቢኒ ምክንያት ሁሉም ራሱን እየሳተ ይወድቃል ማለት ነው። ከባድ ነው። ከዚያ በስተመጨረሻ ስለ ቢኒ ሲያወሩ ኤፍራታት ትሰማለች። አንደኛ፣ ሁለተኛ ደግሞ የአፌትም ታስሮ መፈታቱን። የምን መታሰር ነው? አልታስረም አላለችም። አረ ታስሯል ግን አንድ ቀን ነው ሲሏት፣ አንድ ቀን አለች። ታስታውሳለች። ምክንያቱም ምን ነው ምን ሆነክ ነው ያመሻኸው? ደግሞ ምን ስሰራን ያደርክው? ለምረ ውጭ ውጭ ኳድራት አቅም ስትለው፣ አረ ስራ በዝቶብኝ ነው ምናምን ብሎ ቀባዥረ ማለት ነው። በስተመጨረሻም ጠረጠረች። ምክንያቱም ከነ ከዳግም ስለሰማች ማለት ነው ከዳግም ስለሰማች በጣም ግራ ተጋባች። ከዛም በኋላ ወደ ቤት ሄደች ማለት ነው። ወደ ቤት ከመሄዷ በፊት ናታን መጣ። ናታን ገኒን እንደተሻላት ለማረጋገጥ ሲመጣ ገኒ እንዴት ናት ብሎ ዳግምን ሲጠይቀው ተሽሏታል፣ እማዬ ደና ናት። አንተ ስትቆይ ኮ ጎረቤትን ጠርቼ አክም ቤት ወስጄ አሳከምኳት። አሁን ተሽሏታል፣ ደና ነች አለ እናም ኤፍራታ እናቷን ስማ በቃ ያለውን ነገር አብረን የምናውረው ይሆናል እያለች እንደ ድንገት ናታን ለምን አይገባም። የሚገርማችሁ ነገር ሁለቱም እየተያዩ ፈዛው ቅርት። እውነት ፍቅር እኮ ከባድ ነው። የእውነት ምንም ነገር ቢፈጠርም ፍቅር ያሸንፋል። በነገራችን ላይ እና ኤፉ ናታንን እንደዚህ እንዳየችው ፈጣ ቅርት። እናም ደግሞ ያፌትም እሷ፣ ያፌት አልኩኝ ናታንም እሷን እያየ በቃ ፈዞ ቅርት። ከዛም በኋላ አይ የሚሄድበት አለ። እዚህማ ትንሽ ቆየሁ፣ ባለቤቴ ምናምን እኮ ይቆጣኛል፣ እንደዚህ መሆን አልነበረብኝም ምናምን ስትቀበጣጥር፣ ከዛም በኋላ ምንድን ነው አንቺ ደግሞ ሁሌ ባሌ ባሌ አላበዛሽውም እንደ ምናምን። ከዛን አይ እንደዚህ መቆየት አልነበረብኝም፣ ቀጥታ መሄድ አለብኝ፣ ባለቤቴ ይቆጣኛል ብላ አውቃ እኮ ነው። ግን እኮ በጣም ነው የምታፈቅረው። ናታንም ደግሞ በጣም ነው የምወዳት እኔ እኮ ኤፉዬን መቼም ልጠላት አልችልም። የእሷ ፍቅር ሊቀንስልኝ መቼም መቼም መቼም መቼም ፍቅሯ ሊቀንስልኝና ብኤፉ ተስፋ መቼም ልቆርጥ አልችልም። ነገር ግን በተፈጠረው ነገር ተስፋ ለመቁረጥ ብሞክርም ውስጤ እምቢ ብሏል። ስለዚህ ፍቅር ቀላል ነገር አይደለም እያለ ጺንም ሲያስረዳት ነበረ። የሚገርማችሁ ነገር ማለት ነው እውነተኛ ፍቅር በጣም ከባድ ነው። ከዛም ኤፍራታ እቤት ሄዳ በጣም ተመሰጠች። ውይ እኔ ረሳኝ መስሎ ነበር። አሁንም ያፈቅረኛል እኮ የኔ ናታ እኔም እኮ ወደዋለሁ። ግን እኮ ይህን መሥዋዕት እየከፈልኩ ያለሁት ለሱ መሆኑን ቢያውቅ ኖሮ እንደዚህ ባልጠላኝ ነበረ። ግን አሁንም አይጠላኝም፣ ያፈቅረኛል። አይ ተስፋለኝ አለች። እና የሀፌት መጣ። ከመጣ በኋላ ቆይ አንተ ለምንድን ነው ቢኒያምን እንደዛ የምታሰቃየው? አለችና ስትጨውበት፣ አረ በፍጹም እኔ የማውቀው ነገር የለም ዝም ብለሽ በኔ ላይ አታውሪ አላት። ማለት ነው ስማ እኔ ይሄን ምስዋት እየከፈልኩት ያለሁት ለቤተሰቤ ስል እንደሆነ አትዘናጋ አለችው፣ ማለት ነው። እናም ያፌት ምንድን ነው ያላት ብለሽ ብለሽ ደግሞ ብለሽ ብለሽ ደግሞ ለቢኒ መቆርቆር ጀመርሽ አላት። እንዴ ቤተሰቤ እኮ ነው የዳግም አጎት ማለት የኔም አጎት ነው አለችው። ለዚህ ቆሻሻ ደግሞ መቆርቆር ጀመርሽ? ኧረ እባክሽ አላት። ለነገሩን ኔ ሴት ልጅን ማስደፍሮ በላይ ላይ እኔ ትልቅ ቦታ ስለሰጠውሽ እየተደፋፈርሽኝ ነው አለት። አሁን ኬትም ኬትም ብለ በህይወት ቢኒን እንድታመጣልኝ፣ አለበለዚያ አለበለዚያ ግን መቼ ማለፍ ፋታህን ብለ ተናዳ ጥላው ሄደች። ከዛ ወይኔ እኔ እኮ ያፌት ነኝ እኔ እኮ ነኝ በላይ ላይ ያስደፈርኳት ትልቅ ክብርና ትልቅ ቦታ እየሰጠዋት ያፌት መሆኔን ረሳው። እንዲ አለና በጣም ተናደደ። ራሱን መውቀስ ጀመረ። የሚገርማቸው ነገር እናም ደግሞ አሁን ላይ የናታን የፍቅረኛው እናትና የፍቅረኛ ወንድም አይስማሙም። እኔ ለምን እንደሆነ አላቅም። በጭራሽ አይስማሙም ማለት ነው። እናም እነሱም እንደሚስማሙ ተስፋ እናደርጋለን። ግን ናታን አሁንም ኤፉን በተስፋ እየጠበቃት ነው። ብቻ ከያፌት ጋር አብሯ መኖሯ እኔን ተስፋ ቢያስቆርጥም፣ ነገር ግን እሷን ማፍቀር መቼም ላቆም አልችልም እያለ ለዚህ ተናገረ። ለዚህ የተናገረበት ምክንያት ምን እንደሆነ ነግራቸዋለሁ። ጽ ምንድን ያለችው ቢኒን እኔ ሰባብሬዋለሁ፣ ጎድቼዋለሁ፣ ሁለተኛ አይቀርበኝም። ምክንያቱም የተሳሳተ መረጃ ስለደረሰው እኔን ጠልቶኛል። እሱ ከሞተ ደግሞ እኔ በህይወት ልኖር አልችልም። ያለ ቢኒ በፍጹም ህይወቴ ባለው ነው እያለች ስታለቅስ፣ እባክሽን እህቴ ፍቅር እኮ እንዲህ በቀላሉ የሚያልቅ ነገር እንዳይመስለሽ፣ ፍቅር አያልቅም። ያለውን ነገር እሱ ብቻ በህይወት ይኖር ደግሞ በህይወት ነው ያለው። አውቀው እኛን ለማስደንገጥ እኛን ለማስደንገጥ ያደረጉት ሴራ እንጂ ቢኒ እኔ የሚሞት አይመስለኝም። ካለበት እህት ያመጣልሻ አለው። ያለውን ነገር በግልጽ ታስረጅና ፍቅርሽን በግልጽ ትቀጥያለሽ ሲላትም፣ አሁንማ ሊቀርበኝ፣ እኔ የሚቀርበኝም አይመስለኝም። እንደውም እኔን ሲያይ ከዚህ በፊት የሆነውን ሁሉ እያሰበ በድጋሚ የሚሰባበር አይነት ነው የሚመስለኝ ነገር ግን እሱ ብቻ በህይወት ይኖር ከየት እንፈልጋችሁ አምጡልኝ። እኔ ምንም ነገር ይሁን እኔ ለማስረዳት እሞክራለሁ ብላለች ማለት ነው። ምክንያቱም አሁን ላይ ራሷን ስታለች። እኔ ደግሞ የምፈራው ምንድን ነው የሆነ ነገር ቢኒ የሚሆን ከሆነ ደህና ተሽሏት ነበር። ማስታወስ ጀምራ ነበር፣ እንደ በፊቱ እንዳትሆን የፈራሁት ማለት ነው። እናም በስተ መጨረሻ እሷም ሰላም እንደምትሆን የእውነት እንደምታፈቅረው ፍቅሯን ገልጻ ከቢኒ ጋር እንደምትቀጥል ተስፋ አረጋለው። ቢኒም ያለውን እውነታ አውቆ ከእሷ ጋር ቢቀጥል ደስ ይለኛል። አሁን ላይ ብቻ አቤል የሚሰራው ስራ በጣም ከባድ ነው። ቢኒን በጣም እያሰቃየው ነው። ያለውን እውነታ ደግሞ እነ ያፌት ያለውን እውነታ እነ ያፌት ከደረሱ በኋላ ኬትም ኬትም ብላችሁ በህይወት አምጡ ስለተባሉ ያፌት እንደሚደርስበት እርግጠኛ ነኝ። የትም ቢደብቀው አቤላ የአፌት እንደሚደርስበት እርግጠኛ ነኝ። ሌሎቹ እንኳን ስለም ባይደርሱም የአፌትና አቤል ምንም በእነሱ መካከል ልዩነት የለም፣ ግን ተንኮላቸው አንድ ነው። የሚገርማቸው ነገር ግን የአፌት ከዛም ከዚህም ብሎ አፈላልጎት ቢኒን እንደሚያስገኝ፣ ቀጥታ ደግሞ ወስዶ እንደሚያስረክባቸው እርግጠኛ ነኝ። ምክንያቱም ተመራማሪ ፖሊሶች መጥተው ስለጠየቁት ቢኒ አንድ ነገር የሚሆን ከሆነ በባለፈው ተፈታሃል፣ ግን በአሁኑ በፍጹም እንደማትፈታ እወቅ ብለው አስጠንቅቀውታል። እናም ስላስጠንቀቁት የስራ ባልደረባውን ኬትም ኬትም ብለን እንድታገኝ ብሎ እሱንም ያፌ ደግሞ የስራ ባልደረባውን አስጠንቅቆታል። አሁን ላይ ብቻ አልሞተም፣ በጣም ደስ ብሎኛል። ስላልሞተ ቢኒ በጣም ነው ደስ ያለኝ። በባለፈው በጣም ከፍቶኝ ነበረ፣ አሁን ላይ ደስ ብሎኛል። እናም እስኪ ከሀረግ ድራማ ምን ተማራችሁ? እንደተለመደ አስቴታችሁን በኮሜንት አስቀምጡ። እናም እኔ ብዙ ነገር ተምሬበታለሁ። ለዛሬ ይዤ የመጣሁት ቪዲዮ ይህን ይመስላል። ተመልሰን እስክንገናኝ መልካም ቆይታ ይሁንላችሁ። እናም የገኒ ነገር የፂ ነገር አሁን ላይ በጣም አሳሳቢ ነው። በጣም ያሳዝናል። በጣም ከባድ ነው። አመሰግናለሁ። ባይ ባይ።